እሺ፣ ስሜ ፍቅርተሽ መለስ እባላለሁ የመጣሁት ከጅማ ዞን ከአጋሮ ወረዳ ነው። በቅድሚያ ስለተሰጠኝ እድል ከልብ አመሰግናለሁ። ወደዚህ ስልጠና ከመምጣቴ በፊት ስለዚህ ስልጠና ምንም መማቆ ነገር አልነበረ። እምነቱን ለመናገር ስልጠናው እንደሚካሄድ በየዙሩ ሰምቼ ነበረ፣ ግን መጨረሻ ላይ ስልጠናው ካለቀ በኋላ ነበር እንዳለ ካለቀ በኋላ ነበር የሰማሁት፣ እና በጣም በቃ አምልጦኛል ብዬ ነበር። ከዛን እንደ አጋጣሚ ጓደኛዬ አስመዝግባኝ በቃ ነገ ነይ ነገ ትገቢያለሽ፣ ነገ ወደ ስልጠናው እንገባለስ ላይ በጣም ጓጉቼ ነበረ። ስለ ስልጠናው ምንም ማውቀው ነገር አልነበረም። ከዛ መጣሁኝ ገባው። በጣም ፈርቼ ነበረ የሆነ ሌላ ነገር ይሆናል ብዬ ስገባ፣ ግን በጣም ያገኘሁት ነገር ራሴን እንዴት መገንባት እንዳለብኝ እንዴት ራሴ ላይ መስራት እንዳለብኝ ከራሴም አልፎ ራሴን ከለወጥኩኝ እንዴት ማህበረሰብን መለወጥ እንዳለብኝ እና ብዙ ክህሎቶችን የያዘ ሆኖ አግኝቼዋለሁ። ከመጀመሪያ ቀን አንስቶ እነ ያስሚን ከሚያስተምሩን ስልጠና አንስተን እንዴት ኮንፊደንሳችንን ማዳበር እንዳለብን፣ ሀቢቶቻችንን እንዴት ማግኘት እንዳለብን ካስተማሩን እኔ የወሰድኩት እኔ ያገኘሁት ራሴን አገኘሁት ብዬ የማስበው አንዱ ሀቢቴ ብዬ የማስበው ኮንፊደንስ ማጣት ነበረብኝ። ሰው ኮንፊደንስ እንዴት ማግኘት እንዳለብኝ ሀቢቶቼን እንዴት ገንዘብ ማድረግ እንደምችል አስተምረውኛል። እሱ ለእኔ ትልቅ ጥቅም ነው። ሲቀጥል ነሽን ቡልዲንግ ላይም ብዙ የሆነ ዜግነት እኔ ዜጋ በመሆኔ ማድረግ ያለብኝን ነገር እንደ ዜጋ በመሆኔ ደግሞ የሚጠበቅብኝን ነገር ሰፋ አድርገው እስካሁን ሲያስረዱን ቆይተዋሉ። እኛም በክላስ አክቲቪቲያችንን በምናደርገው ነገር እንዴት ማድረግ እንዳለብን ማህበረሰቦቻችንን እንዴት መርዳት እንዳለብን አለብን እኔ፣ በበኩሌ ከዛ በተማርኩት ወርጄ ማህበረሰቤ ላይ ምን ያህል ቫሊዩ እንዳለኝ፣ አንድ ሰው ማህበረሰቡን ሊቀይር እንደሚችል ራሱን ከለወጠ ሌላም ሰው ሊለውጥ እንደሚችል አስተምረውኛል። ራሴን የቱጋ ነኝ፣ ድሮ የቱጋ ነበርኩኝ፣ አሁን የቱጋ ነኝ የሚለውን እንዳገኝ አድርገውኛል። በጣም ብዙ ለውጥ ሊያመጣ ይችላል። ምክንያቱም ይሄ እንደ ካሪኩለም ተቀርጾ ተማሪዎች፣ ወጣቶች ከህፃንነት ስለ ሰላም፣ ስለ ስራ ፈጣሪነት፣ ስለ ኮንፊደንስ፣ ስለ ሀቢት እየተማሩ ቢያድጉ እንደ ግለሰብ ውኜ ሳስበው፣ አንድ ሰው ይህን ነገር በሙሉ ይዞ ካደገ በወጣትነት ጊዜው አጉል ነገር ላይ አይገባም። ሀገር መበጥበጥ አይገባም። ሰላምን ያስቀድማል። ከፊት ሆኖ ሰላምን ይመራል፣ ለሰላም ይዘምራል። ሰ እንደ ካሪኩለም ደግሞ ቢቀረጽ ሙሉ ኢትዮጵያዊ ስነ ምግባር ያለው ለሀገሩ የሚጥር ለሀገሩ ሟች የሆነ ዜጋን ከታች አንስተን እየኮተኮተን የምናሳድግበት ይሆናል ብዬ አስባለሁ። እና እንደ አጠቃላይ ይሄንን ካሪኩለም ቢቀረጽ ጥሩ ነው እላለሁ። ወጣቱን ቅርጽ ነው የሚያስይዘው ተማሪውን እንዴት ስነ ስርዓት እንዲኖር ስነ ስርዓት መኖር እንዳለበት ቤተሰቦቹ ማክበር ሀገሩን ማክበር ለሀገሩ ለማህበረሰቡ እንደሚጠቅም የሚያሳይ ነገር ነው እና ቢቀጥል እላለሁ። እንደኔ ስሜ ታደለ የተሾመ ይባላል። የመጣሁት ያው ከደቡብ ምዕራብ ኢትዮጵያ ከዳውሮ ዞን ነው የመጣሁት። ያው 14ኛ ዙር በጎ ፈቃድነት አገልግሎት ስልጠና ላይ ይገኛለሁ በአሁኑ ሰዓት። ይህ ስልጠና በተመለከተ በጣም ደስ የሚል ነበረ። ብዙ የተማርኩት ነገር አለ። ብዙ እውቀትን ጨብጫለሁ። በጣም ደስ የሚል ትምህርት ነው። ለወደፊትም ከዚህ በበለጠ እንዲቀጥሉትን ጥሪያን አቀርባለሁ። በጣም ደስ ብለኛል። ዛሬ እንግዲህ በየብሔር ብሔረሰባችን እንትን አለው። አሁን ኢንዲጂነስ ካልቸር የሚባሉ ነገሮች አሉ አሁን ላይክ እንደ ገዳ እንደዚህ አይነት በቃ በየብሔሩ እንደ ካልቸር ወይም እንደ አካባቢው ሰዎች እንደ ባህላዊ ግጭት አፈታት ዘዴዎች የሚጠቀሙበት ኢንስቲትዩሽኖች አሉ። እነሱን አሁን እዚህ ጋር የተቀመጡት ከዳብሮ የመጡት ናችሁ። እዛ ጋር ደግሞ ከኦሮሚያ ክልል የመጡት እዛም አሉ። እዛ ደግሞ ከስዳማ የመጡትም ከወደዛ በኩል አሉ። እዚህ ጋርም ከከፋ ከካፋ የመጡት አሉ። አሁን እርስ በርሳችን በቃ እያንዳንዱ በብሔረሰባችን ያለው ካልቸሮችን ሼር እንደራረጋለን። ስለዚህ ይሄን እየተማርን ነው። ያው ስልጠናው ከመጀመሪያ ጀምሮ እስከዛሬ ድረስ ብዙ ዕውቀት አለው። እኔ በራሴ በኩል በጣም ደስ ይል ነበር ከዚህ በኋላም ባላው ጊዜ ውስጥ ከዚህ በበለጠ በቃ ወጣቶችን በማሰልጠን እና እንደዚሁ በቃ እንደዚህ አይነት ስልጠና በመስጠት የበለጠ እንድትጠናከሩ ስል በአክብሮት ይጠይቃቸዋል። እሺ ስሜ አለምሸት ሀይለባላለሁ ባላለው የመጣሁበት ከትግራይ ክልል ማዕከላዊ ዞን ከራማ ከተማ ነው የመጣሁኝ። መጀመሪያ ክላስ ስገባ ሰልፍ ዲስካቨሪ ሶፍት እኔ በጣም ደስ ያለኝ ምክንያቱም የሰው ልጅ ሁል ጊዜ ሀሳቡን ያስባልና የምታስበው ሀሳብ ማን አያውቅልህ። እኔ የማስበው ሀሳብ ግን በእስክሪን ነው ያየሁት። ፊት ለፊት ስማረው ሲጨንቀኝ የነበረው ነገር እራሱ በቀጥታ ነው የተፈታለኝ። የእውነት ነው ምልክ እና ያኔ የሰው ልጅ አዋቂ የሆነው ይሰማዋል ለራሱ፣ አዋቂዎች ግን አይደለንም። የእውነት ነው ምልክ። እንዴት ካልከኝ የሰው ልጅ አዋቂ የሚሆነው ከአዋቂዎች ጎን ለጎን ሲቀመጥ የሱ ዕውቀት ምን ያክል ያን ይገምታል ማለት ነው። እና እኔ ደህና ነኝ አውቃለሁ ብያስብ ነበር፣ ግን ዕውቀቴን ያን ያለ ሆኖ ግን በጣም ተጨማሪ ብቻ ሳይሆን ኤክሰስ የሆነ ሐሳብ ነው የወሰድኩኝ በጣም ደስ ብሎኝ። እንደ ዲግሪ ተምሮ ወይም እንደ ሶሻል ሳይንስ አጥንቶ የመጣ ተማሪ ሳይሆን እንደ ፍሬሽ ተማሪ ሆኖ ነው የወሰድኩት። የመጀመሪያው ሳምንቱ የሶፍት ስኪል ትምህርት ከዛ ስከታተልም ኖር ያለው አንድ አንድ ሰዓት አልወጣውኝም ለሽንት እንኳን ቢሆን ነው መልክ አስተማሪዎች መጠየቅ ትችላል። ሁሉንም ያው እኔ ታወቃለሁ እዚህ ያዩኛል። ግን እኔ በቃ ልንገርህ በጣም ጥሩ ነው። ሁሉንም ነገር በትምህርት ዙሪያ ያለው በጣም የሚያረካና የሚያስደስት ነገር ነው ያገኘ ነውና የእውነት የእውነት ይህንን ነገር መንግሥት ለሁሉንም ወጣቶች ቢያዳርስ እኔ ደስታዬ ነው። ምክንያቱም ብዙ ወጣቶች ይህንን እድል ያላገኙት ወጣቶች አሉ በኢትዮጵያ ዙሪያ። እስካሁን ድረስ የወሰድነው በጣም በተለይ በጣም አስፈላጊ ነው ብዬ ማምነው ለወጣቶቹም ለባለ ሀብቶቹም ቢሆን ማለት ነው፣ ስለ ቢዝነስ አይዲያ የተማርነው ነገር አለ። ስለ ቢዝነስ አይዲያ ስንማር በጣም ትልቅ የሆነ ነው። የሰው ልጅ ብር ይይዛል ምን እንደሚሰራ ያቅ፣ እኛም ብር ነገ ልንይዝ እንችላለን። በውርሻ ሊሆን ይችላል የሆነ በሽያጭ ሊሆን ይችላል። ብር ይመጣል ምን እንደምሰራበት ማጣት ከሆነ ግን ብሩ ይጠፋል። ልክ እንደ ድሮ የነበርክበት ወደ ባዶ እንደምትመለሰው ባዶንም ምቶ ነው ትርጉም የለውም፣ አይደል? ስለዚህ እኛ ምን መስራት አለብን ብለን እንድናስብ የሚያደርግ ትልቅ ትምህርት ደግሞ። በሁለተኛ ሳምንት የወሰድነው ነው ትምህርት አለ። ከሁሉንም በላይ አሁን በዚህ እድሜ የሚያስፈልግ የምንለው ቢዝነስ አንደኛ አላማ ነው። ጎል ሴቲንግ መኖር አለበት። ጎል ሳይኖር ዝም ብሎ ቢዝነስ አይዲያ አይመጣም። ዋንኛው ነገር ግን እዚህ ላይ ይደርሳሉ የሚል ሐሳብ አስቀምጠህ ቢዝነስ አይዲያ ነድፈህ ከዛ ደግሞ ቢዝነስ ፕላን እንዴት መስራት እንደምትችል እንዴት ኢንተርፕርነር ወይም ደግሞ እንዴት ስራ ፈጣሪ እንደምትሆን ለቅጥረኝነት ራሱ ዝም ብሎ መቀጠር የለም። ስቴፕ ባይ ስቴፕ እንዴት አንተን ለመቀጠር ምን መስራት እንዳለብህ፣ ሲቪ እንዴት እንደሚሰራ ነው ሁሉም ነገር ለኛ በሚገርም የትምህርት ሙያ ነው ያው ስልጠና የሰጡን እና እኔ የተማርኩት ተማርኩት ከዚህ እኔ ለቀጣይ ራሴን ችዬ በራሴን ተማምኜ ሁሉንም ነገር መስራት እንደምችልና መቋቋም እንደምችል ነው የተማርኩኝ። በመጨረሻ ማለት የምፈልገው አንድ ሀሳብ ነው ማነሳው ለሁሉንም ወጣቶች እባካቸው ወደ ስራ፣ ወደ እድገት፣ ወደ ሰላም እንምጣ። በፖለቲካ ተታለን፣ በግለሰቦች ተታለን ጫካ ገብተን ህይወታችንን አንጣ። ምክንያቱም የሀገር ኢኮኖሚ ለሀገር ወጣት መገንቢያ እንጂ መጥፊያ ሊሆን አይገባም። እኛ ደግሞ ቤተሰቦቻችን፣ ወለጆቻችን እያስጨነቅን መኖር የለብንም። ሁላችንም ተሳስበን በየቦታችን ገብተን ብንሰራ ይሄ ክልል ይሄ ክልል ይሄ ክልል የምንለው ደግሞ እኛ የሚገዛን ህገ መንግስት አለ። በህገ መንግስቱ ደረጃ ራሱ መንግስት እንደሚፈታው ይታወቃል። የመንግስት ኃላፊነት ደግሞ መንግስት ራሱ እንተውለት። እኛ ደግሞ እንደ ዜጎች የዜጋ ኃላፊነታችን እንወጣ። ለሰላማችን እንሩጥ። ከሰላም ውጪ ሌላ አማራጭ የለንም። ሰላም የሁሉም የሰው ልጅ መኖሪያ ናት እና ለሰላማችን እንስራ። ከዚህም አልፎ። እምለው ነገር የለም ከሰላም ውጭ። እንግዲህ መጠቃለያ እሱ ነው። አመሰግናለሁ። እኔም በጣም ቲኬው አመሰግናለሁ። አሸናፊ አዱኛ እባላለሁ የምሰራው ለሰላም ሚኒስቴር የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት የስልጠና ክፍል የስልጠና ባለሙያ ነኝ። በዚህ በአስራ አራተኛ ዙር የብሔራዊ በጎ የሰላም ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ስልጠና ደግሞ በዚህ በጅማ ዩኒቨርሲቲ አስተባባሪ ሆኜ እየሰራ ሆኝ ይገኛለሁ። ጅማ ዩኒቨርሲቲን በማመስገን እጀምራለሁ። ምክንያቱም ይህንን ፕሮግራም እንደ አንድ ተቋም ማስተናገድ የዩኒቨርሲቲው ላይ ከፍተኛ የሆነ የስራ ጫናዎች እንደሚኖሩት ይገመታል። ሆኖም ግን ጅማ ዩኒቨርሲቲ ይሄ ሀገራዊ ጉዳይ ነው ብሎ ይህን ፕሮግራም ፈቃደኛ ሆኖ አስተናግዶ አብሮን እየሰራ ስለሚገኝ በተቋማችን ስም ላመሰግን እወዳለሁ። እንግዲህ የሰላም ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ዘርፈ ብዙ የሆነ አላማዎች አሉት። የመጀመሪያው ነገር የወጣቱን ሁለንተናዊ ግንዛቤ ማሳደግ ነው። ይሄን ማለት ምን ማለት ነው? ወጣቱን ቤዚካሊ በሶስት ነገሮች ላይ ማሳደግ ነው። የመጀመሪያው ነገር ወጣቶች የተሻለ የህይወት ክህሎት ወይም ሶፍት ስኪል እንዲኖራቸው ማሰልጠን ነው። እንደውም ይሄ አንደኛው የመጀመሪያው የሚባለው የስልጠና ሞጁል ነው። ሁለተኛው ደግሞ ተወዳዳሪ ዜጎች እንዲሆኑ በቅጥርም ይሁን በስራ ፈጠራ ላይ ተወዳዳሪ ዜጎች እንዲሆኑ ሲቲዝን ኮምፒተንሲ የተባለ ሞጁል ነው የምናሰለጥናቸው። የሶስተኛውና ዋነኛው ሞጁል ደግሞ ሀገር ግንባታ ይባላል። ወጣቶች ለሀገር በሰላም ግንባታ ላይ፣ በብሔራዊ መግባባት ላይ፣ ማህበራዊ ትስስር ላይ፣ አጠቃላይ ለሀገር ግንባታ የራሳቸውን ቫሊዩ አድ እንዲያደርጉ ግንዛቤ የሚጨብጡበት እነዚህን ሞጁሎች ከሰለጠኑ በኋላ ለብሔራዊ በጎ ፈቃድ ማህበረሰብ አገልግሎት የሚሰማሩበት እና ማህበረሰቡንም በእውቀታቸው በጉልበታቸው ባላቸው ነገር ሁሉ ማህበረሰቡን ሞቢላይዝ በማድረግ በአጠቃላይ የሚያገለግሉበት ይህንን እንግዲህ ዓላማ ታሳቢ አድርጎ የተቀረጸ ፕሮግራም ነው ማለት ነው። ጥሩ። እንግዲህ በቀጣይ ከሰልጣኞች ምን ይጠበቃል ስንል በዋናነት መግቢያ ላይ እንደተናገርኩት ሰልጣኞች ይሄን ስልጠና እንዲሰለጥኑ ስናደርግ የተሻለ ግንዛቤ ኖሯቸው ወደ ማህበረሰቡ እንዲቀላቀሉ ነው እኛ የምንፈልገው። ስለዚህ እኛ ደግሞ በዚህ መልክ በስልጠና ካቆየናቸው በቀጣይ ደግሞ ወደ ማህበረሰቡ ሲቀላቀሉ ማህበረሰቡን በተማሩት ትምህርት ብሎም ቀደም ሲልም በነበራቸው የተለያየ የአካዳሚክ ሙያቸው በሌላም በገንዘብ ማህበረሰብን በተለያየ ዘርፍ በማስተባበር በሙያ በሚችሉት ነገር ሁሉ በማህበረሰብ አገልግሎት እንዲሳተፉ ነው ትልቁ አልቲሜት ጎሉ። ስለዚህ ከሰልጣኞችም ይህን ትልቅ ውጤት ተሳትፎ አድርገው ያመጣሉ ብለን ተስፋ እናደርጋለን። እሺ፣ እሺ። ጅማ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የተማሪዎች አገልግሎት ዳይሬክተር ነኝ። እንዲሁም ደግሞ የአስራ አራተኛ ዙር የሰላም ሚኒስቴር ስልጠና ዋና አስተባባሪ ነው። ይሄኛው ዙር ለአስራ አራተኛ ጊዜ ነው እንደ ሰላም ሚኒስቴር 14ኛ ዙር ይሁን እንጂ እንደ ጅማ ዩኒቨርሲቲ ደግሞ ለአስራ አራተኛ ጊዜ አጠቃላይ ካሉት ዩኒቨርሲቲዎች የተሻለ አፈጻጸም ስለሰራን የዋንጫ ተሸላሚም ሆነናል። ያንን ያደረገው በትብብር ስለሰራን ሁሉም የራሴ ነው ብሎ ስለሰራና በጋራ የሰላም ሚኒስቴር ጋር በመተባበር በጋራ በአንድነት ከታች እስከላይ ድረስ በትብብር ስለሰራን። ሁሉም ይሄ ውጤት የሁሉም የጋራ ውጤት ነው እንጂ የአንድ ሰው ድርሻ የአንድ ክፍል ድርሻ ብቻ አይደለም። ሁሉም ክፍሎች ጅማ ዩኒቨርሲቲ ለየት የሚያደርገው ሁሉም ክፍሎች በጋራ በትብብር ስለምንሰራ ነው። የመጀመሪያው በጉልበት የሚሰሩ እንደምንጣሮ ግቢ የግቢ ጽዳት ላይ በብዛት ተሰማርቶ ሰርተዋል። በሁለተኛው ደግሞ ደም እንግዲህ ሰዎች በተለያዩ ምክንያት ሊጎዱ ይችላሉ። ዜጋ ዜጋን የማትረፍ ነፍስን የማዳን ስራ ደማቸውን በመለገስ በጣም በገንዘብ የማይተመን ስጦታ የነፍስን ለማዳን ያንን ስጦታ ደማቸውን ለግሷል። በዋናነት በሌላው ደግሞ በማህበረሰብ አገልግሎት ዙሪያ ዲልፍሬ ትምህርት ቤት ለይቶ ችግሩን ተረድቶ ነገ ትውልድን የሚቀርጽ ስለሆነ መደገፍ አለበት በሚል የምገባ ፕሮግራም ላይ የተለያዩ ቁሳቁሶች፣ የምግብ አይነቶች ድጋፍ አድርገዋል ከራሳቸው ከሚመገቡት የኔ ማህበረሰብ የኔ ዜጋ ቢጠቀም ይሻላል በሚል ከራሳቸው ከራሳቸው ምግብ ቀንሶ እነ ሩዝ፣ እነ መክሮኒ፣ እነ ዘይት ነገሮችን ድጋፍ አድርጓል ለድልፍሬ ትምህርት ቤት። ሌላው ሌላው እንደ አስራ አራተኛ ዙር አስተባባሪም ሆኜ ምስጋና ማቅረብ የምፈልጋቸው ከላይ ከፕሬዚዳንቱ ጀምሮ እስከ ታች ካሉ ጽዳት ሰራተኞች ጭምር ይሄንን ስራ በትብብር በጋራ በማድረጋችን እና ስራ ስለሰራን ምስጋና እውነት የሚገባቸው ናቸው። ሌላው ሰልጣኞች በዚህ ጊዜ በሚኖር እዚህ ባላቸው የስልጠና እውነታ እዚሁ በምግባር ያሳዩት በተግባር ነገ ወጥተው ማህበረሰባቸውን የሚያገለግሉት እዚም ደሞ ፕራክቲካሊ ስላሳዩት በጣም እውነትም ከልብ የመነጨ እነሱ የሰላም አምባሳደር እንደሆኑ ያሳዩትና ነገም ደግሞ ከዚህ ወስዶ የሚሄዱትን አደራ በተግባር ሄዶ የሚሰሩበት ስለሆነ እውነት እውነት ከልብ መነጨ ምስጋና የማቅረብ ፈልጋሉ። ለሰልጣኞች ሁሉ አመሰግናለሁ። አለባቸው ጠና እባላለሁ። በጅማ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ምክትል ዳይሬክተር ነኝ። እንግዲህ መማር ማስተማርን ለማካሄድ ከምንም በላይ ቅድሚያ የሚሰጠው ሰላም ነው። ሰላም ከሌለ የጥሩነት ስሜት አይሰማህም፣ ደህንነት አይሰማህም፣ ትምህርትን በአግባቡ ማከናወን አትችልም። ስለዚህ ጅማ ዩኒቨርሲቲ ዋና ሞቶ አድርጎም የሰላም አምባሳደር ሆኖ የሚሰራበት ዋናው ዓላማ ይሄ ነው። ምክንያቱም ሰላም ካለ ስራህን በአግባቡ መስራት ትችላለህ የአካዳሚክ ስራን በአግባቡ ማሳለጥ ትችላለህ። ስለዚህ የሰላም ሚኒስቴር ጋር በአንድ ላይ ተባብሮ መስራቱ አንዱ የጥሩ ተምሳሌትና ተናቦና ተባብሮ የመስራት ማሳያ ነው ብዬ ነው የማምነው። በእኔነት ስሜት ነው ጅማ ዩኒቨርሲቲ ሁሌም የሚታወቀውና ጅማ ኢንስቲትዩት ኦፍ ቴክኖሎጂ እንደ ራሱ የቤት ስራ አርጎ ከመማር ማስተማሩ ጎን ለጎን እነዚህን ሰልጣኞች በአግባቡ ተንከባክቦ አቶ እክሊ ዶርሚተሪ አገልግሎት እንዲያገኙ የምግብ አገልግሎት ያምንም ሳይጓደልባቸው እንዲያገኙ በማድረግ ለምን ስልጠናውን በአግባቡ ለማካሄድ እነዚህ ሁለቱ ከነዚህ ሁለቱ በተጨማሪ ደግሞ የስልጠና ቦታ ወሳኝ ናቸው። የማረፊያ ቦታ፣ የመመገቢያ ቦታና ስልጠናውን በአግባቡ የሚከናወንበት አዳራሽ እና ተጨማሪ ሲንዲኬት ሩሞች አስፈላጊ ናቸው። እነዚህ ካልተሟሉ ስልጠናው በአግባቡ መከናወን ስለማይችል እነዚህን ያው ፋሲሊቲ ስለሆነ እነዚህን ፋሲሊቲዎች በቅድሚያ ቀደምትነት ኢንስቲትዩታችን በትክክል አዘጋጅቶ ለስልጠናው ምንም አይነት እንከን እንዳይፈጠር በማመቻቸት ስልጠናው በአግባቡ እንዲከናወን በማድረግ ጉልህ አስተዋጽኦ ተጫውቷል። ከዚህ ስልጠና ብዙ ነገር ተምረው እንደሚወጡ ተስፋ ነው የማደርገው። ስለዚህ ልጆቻችን በሚሄዱበት ሁሉ ጥሩ አሪያ ሆነው ማህበረሰቡን የሚጠቅሙ ሰልጣኞች እንደሚሆኑ ተማመናለሁ። አመሰግናለሁ።